ስቴትስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በስራ በሥራ ባልደረቦቹ ታዳጊ ልጆችን የእግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀመረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊትን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊትሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ የብሔርያ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት የጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችን ያስመዝግቡ። ስልጠናው የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለሶስት ወር ሥልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጅስተር ማድረግ ብቻ ነው። www ኪድስ ጎል ሶከር አካዳሚ ዶት ኮም ለመዝገባ የሚሆን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008822168 ኪድ ጎል ሶከር አካዳሚ ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ለመንግስታቱ ድርጅት መላው ዓለም ወደ ውጥረት እያመራ ነው ስትል ደብዳቤ ማስገባቷን ገለጸች። በአንድ መሪ ውሳኔ ዓለም ወደ መቀመቅ ልትገባ ነው ስትልም አስጠንቅቃለች። እስራኤል የጋዛው ጦርነት ሐማስ መሳሪያውን እስካላስረክበ ድረስ መቋጫ እንደማይኖረው ገለጸች። ዓለም አቀፍ የሰላም አስከባሪ ኃይል በቅርቡ ወደ ጋዛ እንደሚገባ ፕሬዚዳንት ትራምፕ ገለጹም። የአረብ ብሔራዊ ኮንፈረንስ ዛሬ በቤይሩት ሲደረግ ውሏል። የየመኑ አማጺ ሁቲ መሪ የሆነው አብዱል ማሊክ እስራኤል መካከለኛው ምስራቅን ሌላ ቅርጽ ልትሰጠው እየሰራች ነው ብሏል። ፕሬዚዳንት ትራምፕ ደቡብ አፍሪካ ከቡድን ሀያ አባልነት መውጣት አለባት ብለው እንደሚያምኑ ተናግሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢራን ለመንግስታቱ ድርጅት መላው ዓለም ወደ ውጥረት እያመራ ነው ስትል ደብዳቤ ማስገባቷን ገለጸች። ዓለም ወደ አዲስ የቀውስ ማዕበል ሊገባ ነው፣ ለዚህ ደግሞ ተጠያቂው ሌላ ማንም ሳይሆን የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ናቸው ብላለች። ይህንን መሰረት አድርጎም ቴራን ለመንግስታቱ ድርጅት ደብዳቤ ማስገባቷን የተሰማው ቴራን መላው ዓለም ወደ ቀውስ የሚያስገባ አካሄድ ያለችው ከሰሞኑ ፕሬዚዳንት ትራምፕ አገራቸው የኒውክሌር ሙከራ ለማድረግ እቅድ እንዳላት መናገራቸውን ተከትሎ ነው። ይህ የፕሬዝዳንቱ ትዕዛዝ በቀጥታ ለዓለም የሰላም ስጋት መሆኑን ገልጻ፣ ዋሽንግተን ዓለምን ወደ ቀዝቃዛው ጦርነት ልትመልስ ነው ማለቷን አልጀዚራ ዘግቧል። የኢራን ዲፕሎማቶች ትራምፕ አሁን በግልጽ ስለ ቀዝቃዛው ጦርነት ዘመን እያወሩ ይገኛሉ ብለዋል። ይህ የአሜሪካ የሰሞንኛው የኒውክሌር ሙከራ ሕገወጥ ነው ያለችው ኢራን ምክንያቱም አሜሪካ የኒኩሌር ሙከራ ላለማድረግ የሚያስችለውን ስምምነት ፈርማለች ብላለች። ኢራን በሰኔው የ12 ቀናት ጦርነት ወቅት በእስራኤልና በአሜሪካ የኒኩሌር መሰረተ ልማቷ እንደወደመባት ይታወቃል። ኢራን ዳግም እንደ ከዚህ ቀደሙ አይነት ጥቃት በእስራኤልም ሆነ በአሜሪካ የሚሞከር ከሆነ መላው መካከለኛው ምስራቅ ወደ ለየለት ቀውስ እንደሚያመራ ይታወቅ በማለት ላይ ትገኛለች። ስጋቶች ስላሉብኝም በየትኛው መንገድ ለሚመጣ ጥቃት ተገቢ ምላሽ ለመስጠት በሁሉ መንገድ ዝግጁ ነኝ ስትል በተደጋጋሚ እየገለጸች ትገኛለች። ከሰሜን ኮሪያ ውጪ ሁሉም የኒውክሌር ታጣቂ ሀገራት ከ1990ዎቹ ወዲህ የኒውክሌር ሙከራን አላደረጉም። ፕሬዚዳንት ትራምፕ እንዳሉት የሚሆን ከሆነና አሜሪካ የኒውክሌር ሙከራ ካደረገች ሩሲያን፣ ቻይናን ጨምሮ ሌሎቹን ኒውክሌር ታጣቂ ሀገራትን ማን ሊያስቆማቸው ይችላል የሚለው ከባድ ጥያቄ ብዙዎችን አስግቷል። ኢራን ይህ ስለሚያሳስበኝ ነው፣ የመንግስታቱ ድርጅት ከአሁኑ እርምጃ ይወሰድ፣ የመጀመሪያው ሙከራ እስከሚደረግ መጠበቅ የለበትም የሚል ሀሳብ እያነሳቻለችው መካከለኛው ምስራቅ በእሳት እንፋሎት እየተቀጣ ባለበት በዚህ ሰዓት ተጨማሪ የኒውክሌር ቀውስ ከመፈጠሩናም ከመርፈዱም አስቀድሞ የተባበሩት መንግስታት ድርጅት አንድ ነገር ማድረግ አለበት የሚል ይዘት ያለው ደብዳቤ ነው ማስገባቷን የውጭ ጉዳይ ሚኒስትሩ አባስ አራክጂ የተናገሩት። እስራኤል የጋዛው ጦርነት ሐማስ መሳሪያውን እስካላስረክበ ድረስ መቋጫ እንደማይኖረው ገለጸች። ቡድኑ ትጥቁን የሚፈታበት ሁኔታ ተፈጠረ ማለት እስራኤል የዓለም ዋንጫን አነሳች ማለት ነው ሲሉ የሀገሪቱ ነባር ሚኒስትር ተናግሯል። እኚሁ ነባር ሚኒስትር አሁን የጋዛው ጦርነት አላበቃም፣ ምክንያቱም ሐማስ ትጥቁን አላስረከበምና ብለዋል። ጦርነቱ አላበቃም። አሁን ያለው የተኩስ አቁም ስምምነት ወደ ሌላኛው ምዕራፍ ለመግባት ራሳችንን ለማዘጋጀት የሚረዳ ነው እንጂ ሙሉ በሙሉ ቡድኑ መሳሪያውን እስካላስረከበ ድረስ ጦርነቱን አይቋጨውም ብለዋል። በእርግጥ ፕሬዚዳንት ትራምፕ የሰላም ስምምነቱ ሲፈረም ቡድኑ ትጥቁን እንደሚያስረክብ እምነት እንዳላቸው መግለጻቸው ይታወቃል። ይህ የማይሆነ ከሆነም ሃማስ በኃይልም መሳሪያውን እንደሚያስረክብ ከዚህ ቀደም ፕሬዝዳንት ትራምፕ ተናግረዋል። ነገር ግን እኚሁ የእስራኤል ነባር ሚኒስትር ለእስራኤል ቱዴይ እንዳሉት ሐማስ የሊባኖሱን ሄዝቦላ በመመልከት ትጥቁን ለመፍታት ላይስማማ እንደሚችል ተናግረዋል። ሄዝቦላ ከሀገሪቱ መንግስት የቀረበለትን የትጥቅህን አውርድ ጥያቄ ውድቅ ማድረጉ አይዘነጋም። እስራኤል የቡድኑን መጠናከር የስጋት ምንጭ በመሆኑም በቡድኑ መሰረተ ልማቶች ላይ ጥቃት በማድረስ ላይ ትገኛለች። እናም እስራኤል ቡድኑ ቅድመ ሁኔታዎችን የማያከብር ከሆነ የተደረሰው የሰላም ስምምነት በየትኛውም ደቂቃ ሊጣስ እንደሚችል ነው እየገለጸች ያለችው። ያለ መሳሪያ ሐማስ ምንም እንዳልሆነ እስራኤል ታምናለች። በሌላ በኩል ደግሞ የሊባኖሱ ሄዝቦላ ራሱን ከመቼውም ጊዜ በላይ እያጠናከረ እንደሚገኝ ነው መረጃዎች የሚያመላክቱት። የቡርኑ መጠናከር ደግሞ ለእስራኤል ብቻ ሳይሆን ለራሷ ለሊባኖስም ከባድ ፈተና እንደሚሆንባት እስራኤል በተደጋጋሚ ስትገልጽ ቆይታለች። እንደተባለውም ቡርኑ አቅሙን በማጎልበት የሊባኖሱን የሲቪል አስተዳደር በማስወገድ መላው ሀገሪቱን መቆጣጠር እንደሚፈልግ ከእስራኤል ቱዴ ዘገባ ላይ ተመልክተናል። ዓለም አቀፍ የሰላም አስከባሪ ኃይል በቅርቡ ወደ ጋዛ እንደሚገባ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስታወቁ። ፕሬዚዳንት ትራምፕ በአሜሪካ አስተባባሪነት ወደ ጋዛ የሚገባው ሰላም አስከባሪ ቡድን በጣም በቅርቡ ወደ ጋዛ ይገባል ብለዋል። ወደ ጋዛ ዓለም አቀፍ ሰላም አስከባሪ ኃይል እንዲገባ የፕሬዚዳንት ትራምፕ ባለሀያው የሰላም ስምምነት ነጥብ ቁልፍ ጉዳይ ነው። የአረብ ሀገራትና ሌሎች ሀገሮችም የጸጥታ ኃይሎቻቸውን ለማዋጣት ፈቃደኞች መሆናቸውን ከዚህ ቀደም መግለጻቸው አይዘነጋም። የፕሬዝዳንት ትራምፕ የሰላም እቅድ ሁለተኛው ምዕራፍ ሊጀመር ተቃርቧል እየተባለ ቢሆንም፣ ገና የመጀመሪያው ምዕራፍ ግን እስካሁን አልተጠናቀቀም። የአረብ ብሔራዊ ኮንፈረንስ ዛሬ በቤሩት ተደርጓል። የየመኑ አማጺ ሁቲ መሪ የሆነው አብዱል ማሊክ በፕሮግራሙ ላይ ባደረገው ንግግር እስራኤል መካከለኛው ምስራቅን ታላቋን እስራኤልን በመፍጠር ልትለውጠው ትፈልጋለች ብሏል። ከዚህ ባለፈ እስራኤል የሊባኖሱን ሄዝቦላ ትጥቅ እንዲፈታ የምትፈልገው በጋዛ ሰርጥ ያለ አንዳች ከልካይ ፍላጎቷን ለማስፈጸም ነው ብሏል። አሜሪካና ሌሎችም የምዕራብ አገራት ከእስራኤል ጋር የሚጣጣም ፍላጎት ነው በመካከለኛው ምስራቅ ያላቸው ማለቱን የኢራን መገናኛ ብዙሃን ዘግበዋል። የአማጺው ቡድን መሪ በጋዛ ለሚገኙ ፍልስጤማውያን አጋርነታችንን ለማሳየት በሚል ባለፈው ሁለት ዓመት 1 ሺህ 830 ጥቃቶችን በሚሳኤል በድሮን እንዲሁም በሌሎች መንገዶች አድርሰናል ብሏል። በተጨማሪም 228 ከእስራኤል ጋር ግንኙነት ያላቸው የጭነት መርከቦች ላይ በእኛው ኃይል የጥቃት ኢላማ ተደርጓል ሲል የቡድኑ መሪ ገልጿል። ፕሬዚዳንት ትራምፕ ደቡብ አፍሪካ ከቡድን ሀያ እንደተወጣ ፍላጎት እንዳላቸው ገለጹም። ፕሬዚዳንት ትራምፕ ደቡብ አፍሪካ ከቡድን ሀያ አባልነት መውጣት አለባት ብለው እንደሚያምኑ ተናግሯል። ደቡብ አፍሪካ የቡድን ሀያ ጉባኤ ለማስተናገድ ዝግጅት እያደረገች ባለችበት ወቅት ነው ትራምፕ ይህንን ያሰሙት። በያዝነው ወር መጨረሻ ላይ የዓለም ትልልቅ ምጣኔ ሀብት ያላቸው ሀገራት በደቡብ አፍሪካዋ ጆሃንስበርግ እንደሚገናኙ ይጠበቃል ደቡብ አፍሪካ ነጮች ላይ መድሎ ታደርሳለች ብለው በተደጋጋሚ የከሰሱት ፕሬዚዳንት ትራምፕ በጉባኤው እንደማይገኙና በምትካቸው ምክትላቸውን ጄዲ ቫንስን እንደሚልኩ ነው የተናገሩት። ከደቡብ አፍሪካ በመቀጠል ጉባኤውን የምታዘጋጀው አሜሪካ ናት። ደቡብ አፍሪካ የቡድኑ አባል መሆን የለባትም፣ በአገሪቱ አስከፊ ነገር እየሆነ ነው። አገሬን ወክዬ ጆሃንስበርግ አልገኝም ነው ያሉት። ፕሬዚዳንት ትራምፕ ደቡብ አፍሪካ እስካሁን ለትራምፕ ንግግር ምላሽ አልሰጠችም። በደቡብ አፍሪካ ነጮች ላይ የዘር ፍጅት ተፈጽሟል የሚለው የአሜሪካ ክስ ውድቅ የተደረገና ተአማኒ ማስረጃ የሚጎድለው መሆኑም መንግስት ከዚህ ቀደም መግለጹ አይዘነጋም። የደቡብ አፍሪካ የወንጀል አሃዝ ነጮች ከሌሎች ደቡብ አፍሪካውያን በተለይም ኢላማ መደረጋቸውን አያሳይም ሲል ቢቢሲ ዘግቧል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ልዩ ሁኔታዎች በሚያጋጥሙበት ጊዜም መንግስት ያለ ካሳ ክፍያም መሬት መውሰድ እንዲችል የሚፈቅድ ህግ አጽድቀውም ነበር። ኪድስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በስራ ባልደረቦቹ ታዳጊ ልጆችን እግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር ስድስት ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማስን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ የብሔራዊ ቡድን ተጫዋች ሌጀንዱ ተካበዘው ድና ከሀገር ቤት ጀምሮ ሕፃና ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችን እንጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ፣ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተክተን እንሰራለን። ወላጆች ልጆችሁን ያስመዝግቡ። ስልጠና የሚሰጠው በስፖርት ማሰልጠኛ ህንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም እስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነፃ ያቀርባል። የሦስት ወር ሥልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጅስተር ማድረግ ብቻ ነው። www ኪድስ ጎል ሶከር አካዳሚ ዶት ኮም ለመዝገባም ይሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008268 ኬት ጎል ሶከር አካዳሚ ፈጣን ያልተሰሙ መረጃዎችን መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።